ብሩኬ በሃይሚ እንደሚናደድ እየታወቀ ነበረ፣ እንግዲህ እንዳሰብነውን በሃይሚ ተናዶባታል። ምክንያቱም ድንገት ተነስታ ስጠፋ እንዴት የሚለው በጣም አስጨንቆት ነበር። ብሩኬ ሰላም፣ ሰላም፣ ውድ ቻና ለቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሀይሚ ተመልሳ መታለች ማለት ነው። ብሩኬ መታመሙን ስታይ፣ ያው ትናንት በተሰራው ቪዲዮ ወድቆ ነበረ ማሳላትን ተመልሳ መታለች ማለት ነው። ሲጀመር በመጀመሪያ ደረጃ እኔ ከዛ ቦታ ላይ የወጣች ራሷ አይመስለኝም። እግሯ አልተነቃነቀም። ከቤት ራሱ ማለት ነው ከእናት አባቷ ቤት አልወጣችም። ለቪዲዮ ነው እንደዛ ያለችው እንጂ ሂጄ ተመልሻለው ምናምን የምትለው ይሄ እውነት አይመስለኝም። እውነት አይደለም። ሲጀመርም ና እኔ ፈርቼ ነበረ፣ ብሩኬ እንዳይጣላት ማለት ድንገት የሆነ ነገር ስለሆነ እንደዚይን ነገሮች ጸብ ያመጣሉ። ያመጣለሁን ብሩኬ ያውቃል ድራማ ነው ምናምን ለሚባለው ብሩኬ አያውቅም። ይሄን እየተጫወተች ያለችው ሀይሚ ነች። እንደው ፕራንክም ከሆነ ሀይሚ ብቻ ነው እየሰራች ያለችው እንጂ ሌሎች የሚያውቁት ነገር የለም። ምናልባት ከጓደኞቻቸው መካከል ምናልባት ስምረት ወይም አንድ ሰው ሊያውቅ ይችላል እየሰራች እንደሆነ። ከዛ ውጭ ግን ብሩኬ ምንም የሚያውቀው ነገር የለም። ምክንያቱም በእመቤቴ ውጭ የለኝም ያላት ብሩኬ ያመረረ ይመስላል። በመጀመሪያ ደረጃ ወደ ጸብ ወደ ትልቅ ሰብ አይወሰዳችሁ እንጂ ስራ መስራታችሁ በጣም አሪፍ ነው። ይህ ስሩ ችግር የለውም ስራ፣ ምክንያቱም ያው ዩትዩብ አንዳንዱ ሞቅ ሞቅ ሲል ነው የሚወደውና ስራ መስራታቸው ልክ ነው። ግን አንዳንድ ነገሮች ደግሞ በቃ በራሳቸው ጊዜ ያመጡና ወደ ነገር የሚወስዷቸው ነገሮች ስላሉ ማለት ነው። እኔ ሀይሚ ያለፈችበት ህይወት ምን አይነት ይሁን እንዴት አይነት ህይወት አሳለፈች፣ የሚለው በእርግጥ እሷም ያሳለፈችው ህይወት ጥሩ እንዳልሆነ እንዲ በደፈናው የተናገረችው ነገር አለ። ግን በጣም ብዙ ሰው ስለ ሀይሚ ይናገራል። ህይወቷ፣ የመጣችበት ህይወት በጣም ከባድ እንደነበር፣ በጣም ብዙ ስቃዮችን ፈተናዎችን፣ ከብሩኬ ጀምሮ እንደዛ ይናገራሉና እንግዲህ የዛ ተጽዕኖ ይመስለኛል ነገሮችን ድብቅ ነው ማድረግ የምትፈልግ ሀይሚ ማለት ነው ብዙ ጊዜ የሆነ በግልጽ የምትናገረው ነገር የለም። ከብሩኬ ጋር እንኳን የሚያነጋግራት ማለት ብሩኬያን አንዳንዴ በቪዲዮ መካከል የሆነ ድብቅ እንደሆነች ብዙም ነገር መናገር እንደማትፈልግ ይናገራል ማለት ነው። በእርግጥ የፈለገ ነገር ቢሆን አንዳንዴ የማትናገሩት ነገር አለ። ግን እኔ ግርም የሚለኝ ብሩኬና ሀይሚ በጣም ይዋድዳሉ፣ ይፋቀራሉ። ያው አፈቅርሻለሁ አፈቅርሃለሁ የሚለውን ቃላት ባያወጡም እኛ እንደምናቀው እንደሚፋቀሩ ነው። በውስጥ መስመር ያው በውስጥ በራሳቸው ከካሜራ ጀርማ ፍቅር እንደሆኑ ነው የምናቀው። ታዲያ ፍቅረኛ ማለት መተማመን ነው አይደለ? እና ዝም ብሎ ከላይ ከላይ ነው እንዴ ማለት እሺ ሀይሚ የሆነ ነገር ቢሆንባት የሆነ ነገር ቢፈጠርባት፣ በእርግጠኝነት ለብሩኬ ሳትነግረው በፍጹም በፍጹም አትሄድም። ይሄ እውነት ስሬስ የተፈጠረ ነገር ቢኖር ማለት ነው ምክንያቱም ከጓደኛዋ ከፍቅረኛዋ ምንም የምደብቀው ነገር አይኖርም። ስለሷ ህይወት ብሩኬ ጠንቅቆ ያውቃል። ስለ ብሩኬ ደግሞ እሷ ጠንቅቀ ታውቃለች። ምንም የሚደበቅ ነገር ይኖራል። እና እንግዲህ ሀይሚ ፕራንክ ለማድረግ አስባ ነበረ። ነገር ግን የብሩኬ ሁኔታ መረር አለ፣ ታመመ ማለት ነው። ሲታመም ተመልሳ መጣች። ተመልሳ መታ ደግሞ ልክ ብሩኬ እንዳጠፋ ነው የሆነችው። አንዳንዴ አንዳንዴ ይኸውላችሁ በጣም ብዙ ሰዎች አሁን ሀይሚ ሲናገሯት በጣም የምትሳደቡ የምትናገሩ ሰዎችን አያለው ያለው። እኔ ግን አንዳንዴ ዩቲዩብ በጣም የሚገርምኝ በጣም የሆነ የሚያሽቃብጡ ሰዎችን ትወዳላችሁ። በእውነት መቤቴ በጣም ብዙ ሰው የሚያሽቃብጥ ሰው ነው የሚወደው እና እና ምንድን ነው ካንተም ብሶ ምናምን እያለችው ነበረ። እንዴት ካንተ ብሶ? ሰዓት ነግሮሽ የሄድሽ አንቺንሽ ሀይሚዬ በወረቀት ጽፈሽለት በቃ ምን እንዳልሽው ባናቅም ከዛ ወረቀት ላይ ምን ይሁን ምን ይሁን አናውቅም። እንግዲህ ምን እንዳለች ብሩኬ የፌን ያስነቀለው ነገር እና አነጋገርሽ አሁን ልክ አልነበረም። ከአንተን ብሶም ትቆጣለ፣ ለአንተን ብዬን የመጣሁት ታምን ታም፣ ለአንተን ብዬን የመጣሁት እያለች ነበረ ማለት ነው። አሁን በብሩኬ ሊፈረድ አይችልም። ለምን በቃ ላይ ፍቅረኛ እንደመሆናቸው መጠን ከኔ ለምን ትደብቅያለሽ የሚለው ቢያበሳጨውም ቢያናደደውም ልክ ነው ነው እኔ የምለው ማለት ነው እና ነገር ግን እንግዲህ ነገ ደግሞ ምን እንደምታመጣ አናቀው። ትናንት እኔ ተናገር ያለው ሀይሚ ተመልሳ ከቪዲዮ ከመጣች ይሄ ነገር ፓርክ ነው፣ ስራ እየሰራች ነው እንጂ ምንም የተፈጠረ ነገር ኑሮ አይደለም ብዬ ተናግር ያለ፣ የምር አምርራ የሆነ ችግር ተፈጥሮ ቢሆን ኑሮ ማለት ነው የምር ከቪዲዮ ላይ አትመጣም ነበረ። የእውነትን በህይወቱ ላይ ችግር ቢፈጠር ኖሮ ማለት ነው። ግን ይሄ በቃ ሁሉንም እንዳለ ደብቃቸው በራሷ ፕራንክ ለማድረግ ፈልጋ ነበር። ግን ብሩኬ ደግሞ አመረረ። ብሩካችን ደግሞ ተረጋጋ ይዞ በመጀመሪያ ፈጣሪ ማርፍ ተረጋጋ። እንግዲህ ሶስት ቀን አራት ቀን ምናምን እየው። ከዛ በኋላ በጣም ያበሳጭው ደግሞ እኔ አንተን ለማየት ነው እንጂ የመጣሁት ተመልሽ ይሄዳለሁ ስትለው፣ ያኔ በቃ ኦፍ ሆነ ማለት ነው። ብሩኬ ተናደደ።